ስለዚህ ወረደን እዚህ መሀል ላይ ነው የምናደርገው። ችክርክሯ ላይ የፈለግንበት ቦታ መጥተን እንደዚያ አንዞሮ እዚህ ውስጥ መጥቶ መግባት አለበት። እዛ ዞረንም ቀጥታ ነው የምንመጣው። ከዛ ከጎን ከላይ ወደ ጎን እንሄዳለን። ቀስ እያለን እንጨምራለን በጥንቃቄ በእያንዳንዱ ቀዳዳ ላይ ብቻውን። አነስተኛ ስለሆነች የዚህ ላይ መቁረጥ ይችላሉ። በሰላሳው ቀን ሀያ ካርቶን ብንሰራ በሀያ ካርቶን በዘጠና ብር ወደ ሺህ 8 አካባቢ ነው። ስለዚህ ይሄ ትራንስፖርት እና ውጪ በበቂነት ይሸፍናል። ሰላም ሰላም! የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል? በያላችሁበት ቀናችሁ ሰናይ እንዲሆንላችሁ እየተመኘን በዛሬው ጊዜታችን በዚህ ማሽነሪ ምንም አይነት የኤሌክትሪክና የስራ ቦታ የቤት ክራይ ሳይጠይቃችሁ በዚህ ማሽን በ15 ደቂቃ ባልሞላ ጊዜ ውስጥ 52 ሻማዎችን እንዴት ማምረት እንደምችሉ በተግባር የምናሳያችሁናል። ታዲያስ ቢዝነስ ተራ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት የምንጋብዛችሁናል። መልካም ቆይታ ዛሬ የሻማ ማምረቻ ማሽን ምን እንደሚመስል ከነ ተግባሩ ለተመልካቾች ለማሳየት ነው እዚህ የተገኘነው። እና መጀመሪያ ስምን ከማስተዋወቅ በተጀማሪ እዚህ ስራ ላይ ለምን ያህል ጊዜ ቆይታል? አቤል እባላለሁ። እዚህ ስራ ላይ ወደ አራት አመት አካባቢ ቆይቻለሁ። እያስፋፋ ነው እንግዲህ እስካሁን ባለው ሁኔታ። አሁን ደግሞ ላላወቁ እንዲያውቁ እንግዲህ ከአንተ ጋር ተገናኝተናል። መልካም ሚዲያችን የቢዝነስ ሚዲያ እንደመሆኑ መጠን የተለያዩ ስራዎችን በትንሽ ካፒታል ትልቅ ስራ ሊያሰሩን የሚችሉ ስራዎችን እያፈላለግን ለተመልካቾች እናደርሳለን እና እዚህ ስራም ለረጅም አመታት እንደሰራም ገልጸልኛል። ይህንን ስራ ትርፉና ድካሙ ምን ይመስላል ከሚለው እንጀምር። ትርፉ የብዛት ስራ ነው። ይሄ ስራ ከአንድ እቃ ሸጠ ወዲያ ውጥፉን የምታገኝበት ስራ አለ። አሁን ላይ እንግዲህ ከውጭ ቀሪ ከአንድ ሻማ ላይ ብር ከሃምሳ ሁለት ብር ነው የሚገኘው በፍሬ ስናስበው ማለት ነው። ግን ደግሞ የብዛት ስራ ስለሆነ አንድ ሰው በቀን ቢያንስ ከአምስት መቶ እስከ አንድ ሺህ ሻማዎችን መስራት ቢችል እሷ ላይ ደግሞ እያንዳንዷ ላይ ብር ከሃምሳና ሁለት ብር ቢይዝ ለምሳሌ አምስት መቶ ሻማ ሰራ ብንል በዝቅተኛው፣ እና እያንዳንዱ ላይ ሁለት ብር አገኘ ብንል አንድ ሺህ ብር ማለት ነው። ይሄ ማለት እንግዲህ በቀን ነው በሳምንት ሲሆን አምስት ቀን እንኳን ቢሰራ ወደ አስር ሺ ብር ይሆናል። በወር ስናባዛው እስከ አርባ ሺ ይሄዳል። ይሄ ግን የሚሆነው ምን ሲሆን ነው? ኮንቲኒየስሊ አንድ ቦታ እየሄደ ማስረከብ ሲችል ነው እንጂ የሰራ ስላስቀመጠ ብቻ ያው ሰራ ልንለው አንችልም። አንድ ስራ ተሰራ የሚባለው ተሰርቶ ለገበያ ሄዶ ተሸጦ ገንዘብ ሲያመጣ ነው። ስለዚህ አንድ ሰው በቋሚነት ማስረከብ ከቻለ እና በየቀኑ በትንሹ እንኳን አምስት መቶ ቢሰራ በእርግጥ እዚህ ጋር ተቀምጦ በምናየው ሞልድ አምስት መቶ አይደለም ከዛ በላይም እስከ አንድ ሺ አምስት መቶ መሰራት ይችላል በቀን እኛ እንደው ላለማጋነን ትንሽ ይዘን እነሳ ብለን ነው። አምስት መቶ እንኳን ቢሰራ በቀን በወር እንግዲህ ሰላሳ አርባ ሺህ ድረስ ያገኛል ማለት ነው በቋሚነት ማስረከብ ከቻለ። ድሮብሊት ያቸውስ ማለት ለምን ያህል ጊዜ ነው ሊያስጠቅሙን የሚችሉ እነዚህ ማሽኖሪዎች? በጣም ረጅም ጊዜ ያስጠቅማል። ምክንያቱም እዚህ ውስጥ የምትከትበት አሲዲክ ባህሪ ያለው ማቴሪያል ስላልሆነ ውስጡን ሊበለው አይችልም። ቢወድቅ ሊሰበር የሚችል ማቴሪያል አይደለም። በጣም ጠንካራ አልሚኒየም ነው። ስለዚህ ይሄ አንተ ስራው ላይ እስካለህ ድረስ ባለበት አቋም የሚቀጥል እቃ ነው። ሻማ ለመስራት ስንፈልግ የሚያስፈልጉን ግብአቶች ምንድን ናቸው? ፓራፊን ዋክስ ይባላል፣ የመጀመሪያው ጥሬ እቃው ሻማ የሚሆነው ማለት ነው፣ ቀላጩ። ሁለተኛው ደግሞ ክር ነው የሚበራው። የመጨረሻው እንደ ጥሬ እቃ ባንቆጥሮም ግን ማሸጊያው ሶስተኛው እሱ ነው፣ ካርቶኑ ማለት ነው። እነዚህ ሶስቱ ናቸው። ሌላው ያው ቤት ውስጥ ያለ ነገር ነው። ለማቅለጫ ስቶቭ እና ድስት እንጠቀማለን። ይህን ከገበያ ላንገዛው እንችላለን። ኦልሬዲ ቤት ውስጥ ያለ ቃ ብድግ አድርገን መጠቀም እንችላለን። የቀለጠውን ብድግ አድርገን ለመቅዳት ጣሳ እንጠቀማለን። ይህም በቤት ውስጥ ባለ በማንኛውም ጣሳ መሆን ይችላል። ሌሎቹ ትንንሽ ነገሮች ስለሆኑ ቤት ውስጥ ባለው ነገር መሸፈን ይችላሉ። ለምሳሌ ይህንን ማሽን በአንድ ጊዜ ሀምሳ ሁለት ሻማዎች ይሸጠናል ብለኛል እና እነዚህ 52 ሻማ ትን ለማቅለጥ ወይም ደሞ ለመስራት ምን ያህል ጊዜ ነው ይፈጅብን? እንግዲህ የቤታችን ስቶብ ፈጠን ያለ ከሆነና ቶሎ አቅለጠን ጨምረን ቶሎ አቀዝቅዘን የምናወጣ ከሆነ 15 20 ደቂቃ ይፈጅ ይችላል። ከዛ በላይ ይፈጅ እስኪ ወሬ እንዳናበዛላቸው ለተመልካቾች እየሰራን ደግሞ በመሀል ላይ የምናገኛቸው ወሬት እያነሳን ቆይታ እናደርጋለን። አሁን በተግባር እየሰራን ለማሳየት ነው እዚህ የምንገኘው። ማሽኖቹ ምን ይመስላልና በአንድ ማሽን እየሰራን እናሳያቸው። የኛ ድርጅት ከሚይዛቸው እቃዎች የተወሰኑ መልኩ እዚህ ጋር ለማስቀመጥ ሞክር። ያለው ይሄ 34 ነው የሚሰራው። ይች ደግሞ 18 ነች፣ ያው የዚህ ግማሽ ነገር ነው የምትሆነው። በሳይዟም ትንሽ አነስ ትላለች። ይሄ ደግሞ 34 ነው። ሁለቱ የሀገር ውስጥ ናቸው። ከውጭ ደግሞ የሚገቡት እነዚህ ናቸው። 52 ነው ይሄ። 78 የሚሰራም አለ ከዛ በላይ በትእዛዝ ሰው ከፈለገም አዛውን ማሰራት እንችላለን። የተሻለ የትኛው ነው የተሻለ የሚባለው? እንግዲህ ይሄ ነው። የተሻለ ስንል ግን ከምን አንጻር መስተለ ከእቃው አንጻር ነው እንጂ ሶስቱም የሚያወጡት የሻማ ግራም ተመሳሳይ ነው። 35 ግራም ሻማ ወይም የሱቅ ላይ ያለውን ሻማ ነው የሚሰሩት እንጂ ስለመሻለ ምን ካወራን ስለ እቃው ነው እንጂ ሻማው ገበያ ላይ እኩል ነው ያለው። ዋጋ የሚወጣው ሻማ ተመሳሳይ ነው። ይሄ ሀገር ውስጥ ስለሆነ ምንም የሚያሳንሰው ነገር የለም። ምናልባት እነዚህ ቡሎኖች ስለሆኑ ማሰር መፍታቱ አንድ ተጨማሪ ስራ ሊሰጣቸው ይችላል። በሌላ በኩል ደግሞ እነዚህ ሞልዶች እንደምታያቸው ዳራቸው ላይ ትንሽ ከበር አላቸው። እንግዲህ ካሜራ ላይ ይታይ ባላቅም እነዚህ ትርፍ መስጫ ናቸው። የሀገር ውስጡ ደግሞ ይሄ የለው። እቺ ትርፍ መስጫ ጥቅሟ ምንድነው? ዋክስ በምንሰጠው ጊዜ አስተርፈን ነው የምንሰጠው እና ሲቀዘቅስ ሲወርድ ከላዩ ላይ ነው የሚወስደው። ይሄ ደግሞ ሲወርድ እኛን የምንሞላለት ሁለተኛ ጊዜ እንሞለዋለን። በተወሰነ መልኩ ነው የሚወርዱ በእርግጥ ብዙ አይደለም። ግን ዞሮ ዞሮ እንግዲህ ስለ ልዩነት ካወራን እቺ ልዩነት አለችው ለማለት ነው እንጂ ብዙ የተጋነነ ልዩነት የለውም። የሀገር ውስጡ እንደውም እንደ አማራጭ ነው የመጣው። ምክንያቱም እነዚህ ዋጋቸው በጣም እየሄደ ስለሆነ ሰው ስራውን መስራት እየፈለገ ግን እጁ ላይ አነስተኛ ገንዘብ ካለው በእነዚህም ቢሆን መጀመር ይችላል። ከኛ ድርጅት ደግሞ መጥቶ ከገዛ ስራውን በሚያስፋፋ ሰዓት ራሱን መልሶ ብር ጨምሮ ኤክስቼንጅ ማድረግ ይችላል። የቀረውን ልዩነቱ ማለት ነው። አሁን ለመስራት ስናስብ ያው ክርና ዋክስ ነው የሚያስፈልገን። ሻማ እንግዲህ ሲሰራ የመጀመሪያው ጥሬ ዕቃው ነው ዋክስ ነው። ሳብሬው አውጥቼው ነው እንጂ በጣም ትልቅ ነው። ዋክስ እዚህ አካባቢ ደርሳል። አንዱ ብቻ 5 ኪሎ ሙሉ ደግሞ 25 ኪሎ ነው። ይቺ ዋክስ አለች። ከዛ ደግሞ የሚበራው ክር አለ። መጨረሻ ላይ ማሸጊያ ካርቶኑ አለ። እነዚህ ናቸው እንግዲህ ሻማ ላይ የምንጠቀማቸው። ስለዚህ ስራ ስንጀምር ሞልዷ ላይ ክር መጠምጠም ነው የመጀመሪያ ስራችን። ከስር ጥርሶች አሉት እዚህ ጋር ከላይም አሉት። እነሱ ላይ መሽከርከር ነው። ከፊትም ከኋላም ነው ያለው። ይሄው ከኋላውም አለ። እነዚህ የተከረከሩ ክራችን እንዳይገዳግድ ያደርጉዋል። መሀል ላይ እንዲሁ ሴንተር እንዲሰራ ያው ሻማ እንግዲህ በስርዓት በርቶ እንዲያልቅ ክሩ ትንሽ የማይባል ሚና አለው። ወደ ዳር ከወጣ ወይ ቶሎ ያልቃል ወይ ላይበራም፣ ይችላል ሊጠፋም ይችላል ሰው የዋክሱ ሴንተር ላይ እንዲሁም ማለት ነው። ስለዚህ ስንጀምር እዚህ ጋር ቋጥረናት ነው የምንጀምረው። ቀላል በሚባል ስህተት ሻማው የማይረባ ሊሆን ይችላል በክር ምክንያት። ቆንጆ ጥጋ ተጠቅመቅ ክሩ ዳር ከወጣ በትክክል ላይበራም ወይ ደግሞ ጭራሹን ላይ በራም ይችላል ቶሎ የሚያቃጥለው ነገር ሲያጣ ራሱ ይጠፋል። ስለዚህ ወርደን እዚች መሃል ላይ ነው የምናደርገው። ችክርክሯ ላይ የፈለግንበት ቦታ መጥተን እንደዚህ አንዞሮ እዚህ ውስጥ መጥቶ መግባት አለበት ኦኬ። እዛ ዞሮንም ቀጥታ ነው የምንመጣው። ከዛ ከጎን ከላይ ወደ ጎን እንሄዳለን፣ እንወርዳለን። ቀጥታ ስንወጣም ቀጥታ ነው የምንወጣው። ከላይ ብቻ ወደ ጎን ቀጥታ እንወርዳለን፣ ቀጥታ እንወጣለን። ከላይ ወደ ጎን እንዲህ እንዲያለን ያው ሲለመድ ቀላል ነው። ያው ለመጀመሪያ ያህል ነው ስቴፕ ጠብቀን የምንሄደው እንጂ ክር ስናሰር ጥንቃቄ ማድረግ ይኖርብናል ማለት ነው። እንዳይንጋደድብን ነው እሳቱ የሚከተለው ክሩን አይደል? ስለዚህ ዳይሬክሽኑን ካሳት ነው ዋክሱን እያቃጠለ መውረድ ሲኖርበት ብቻውን ነዶ አሁን ይሄን ክር ዝም ብዬ ብለኩ ሰው ምንም አምስት ደቂቃ ላይ በራ ይችላል፣ ምንም የሚያነደው ኃይል ስለሌለ። አሁን በዚሁ ምን ያህል ሻማ ነው እየሰራን ያለነው? ይቺ አንዷ ብቻ 26 ነው የምትሰራው። ይሄኛውም 26 ሰራል፣ 52 ማለት ነው። አንድ ላይ 52፣ በፊት ለፊት 13፣ በጀርባ 13። ደብል ፌስ ነው ከጀርባውም ስላለው። በመጨረሻ ላይ እቺን በጥስና መቋጠር ነው ከጎን ካለው ጋር፣ ከዛ መግጠም ነው። ከሱ በፊት ግን የምንሰራው ሻማ የምንጠቀመው ማቴሪያል ፓራፊን ዋክስ የቻይና ስለሆነ ትንሽ ደረቅ የማለት ባህሪ ስላለው መቶ እዚህ ጋር እንዳይጣበቅብን ትንሽ ማለስለሻ ቅባት ነገር ብንቀባው እቃውን አሪፍ ነው። ምን አይነት ቅባት? ማንኛውም የጸጉር ቅባት ከለር የሌለው ሁሌ አይደለም፣ እንደው አልፎ አልፎ ብንቀባው በቂ ነው። እኔ ለጊዜው እዚህ ጋር ዋስዲን ያለችኝ እሷ ልቀባ ቀለም ያለው ቅባት ከሆነ ግዴታ አብሮ ሊወጣ ኮፒ ያደርገዋል። አ በቃ ለምሳሌ የወይራ ዘይት ብትሰጠው አረንጓዴ ነገር አሉ እነሱ አረንጓዴ ሻማ ሆኖ ይወጣል ማለት ነው። ድብን አረንጓዴ ባይሆንም ግን የሆነ ግሪኒሽ ነገር ሆኖ ይነሳል ከላዩ ላይ። ስለዚህ ያው ሻማ ደግሞ የተለመደው በነጩ አይደለም፣ አዲስ ነገር ይመስልና ገበያው ግራ ሊጋባ ይችላል እንጂ የመብራት ሂደቱ ላይ ምንም ተጽዕኖ የለው የከለርሳንቀባ ደብል ፌስ ስለሆነ ይችን ከቀባን ይችንም እንቀባታለን የከለር ፎል ሻማዎች በዚህ በምንሰጠው የቅባት መጠን ናቸው ከለራቸው የሚቀይሩት አይደለም ከለር አለው ራሱ ዋክሱ ሲቀልጥ ቅድም ቪዲዮ ላይ እንደወሰድከው ውሃ አይደለም የሚመስለው ከለሩ እዛ ላይ የሻማ ከለሮች አሉ ልክ እንደ ሻይ ቅጠል በትንሽ በትንሽ ታሽጎ የሚሸጡ አሉ ራሱን የቻለ ደግሞ በኪሎ የሚሸጣለ ንትን ዱቄት እሱን ታደርግበታለህ ግን ከቀለጠ በኋላ ነው ከላይ ራስ እያየህ መጠኑን ነው የሚጨቀ። ቀይ ከፈለግ ቀይ ከለር አለ። ቢጫ ከፈለግ ቢጫ አለ። እንደፈለከው አሁን ኦልሬዲ ነጭ ከለር ያለው ሻማ ነው እየሰራ ነው ያለውና ከለርፉል የሆኑ ሻማዎች እንዴት ነው የምንሰራቸው? ጀነራል ለምሳሌ ወይ ደግሞ ሶስት አራት አይነት ከለር ያለው ሻማ ሰራን እንበል። ስለዚህ ሶስት አይነት ከለር ያለው ሻማ ከሰራ ሶስት አይነት እቃ ያስፈልጋል ማለት ነው። ሶስቱም ላይ ንጹህ ዋክስ ትሞላበትና የተለያየ ከለር ትሰጣቸዋለህ። ለምሳሌ አረንጓዴ፣ ቢጫ፣ ቀይ መስራት ከፈለክ የመጀመሪያው ካፕ ላይ አረንጓዴ ከለር ትጨምርበታለህ። ቢጫ፣ ቀይ ከዛ ሞላል የሚሆነው እንደ ስቴፕ ነው። አረንጓዴ የሚቀድም ከሆነ አረንጓዴውን ግማሽ ድረስ ወይም ሩብ ድረስ ትሰጠዋለህ እዚህ አካባቢ ድረስ። እሷ ደረቅ ስትል ወዲያው ከሰጠሁ ሊቀላቀል ይችላል። እሷ ደረቅ ስትል ደግሞ ቢጫውን ካፕ ታመጣና ትሰጠዋለህ። ሁለተኛው ደረቅ ሲል ደግሞ ቀይውን ትሰጠዋለህ። ሲወጣ ተያይዞ ይወጣል ማለት ነው። አንድ ሻማ ላይ የተለያየክ በየስቴፑ መጨመር ይሆናል ነው ፈጠራው የሚሰራው ሰውዬ ነው። ስራው ማኑዋል ስራ ስለሆነ እንዲካራኩ ይበላሻል የሚባል ነገር የለውም። ጥሩ መዓዛ ያላቸው ሻማዎችም አሉ። ሽታ እንዴት ነው የሚጨምሩባቸው? ፈሳሽ ነው ሽታ። ደግሞ ፈሳሽ። ይሄ ለሽቶ ተብሎ የሚመረቱ አሉ አይደል? አዎ፣ እነሱ መቀላቀል ይቻላል። ፍራግናንሶች አሉ፣ የሻማ ሽታ ተብሎ የሚሸጡ እነሱ መጨመር እንችላለን። መቼ ግን በምናቀልጥ ሰዓት ነው። ኦኬ። እንጂ ከወጣ በኋላ አይደለም፣ ይቀልጣል ዋክሱ። ከዛ በኋላ ፈሳሽ እንደሆነ ወደ ሶሊድነት ሳይቀየር ትቀላቅሏል። ሲደርቅ፣ ሲበራ አብሮ ሽታው ይመጣል ማለት ነው። እነዚህ ናቸው የሚያስፈልጉን እቃዎች። ይሄ ሰርተን ስንጨርስ ቆርጠን የምናስተካክልበት ነው። ለምሳሌ መቀሱ እዚህ ጋር ያሉትን ክሮች ለመቁረጥ ነው። ቺቻክቪላ ደግሞ ላዩ ላይ የተንጠባጥቦ የቀሩ ነገሮችን ፍላት ለማድረግ ነው። ዚህ ፍቀድ ለማንሳት ነው። ምክንያቱም በዚህ በኩል የምናየው የሞልዱ ፓርት የሻማው መቀመጫ ቂጡ ነው። በዚህ መጨረሻ ላይ ቺ ብትኖረን አሪፍ ነው፣ ፍላት እንዲያደርግልን። ስለዚህ እነዚህም በኋላ ላይ ነው የምንጠቀማቸው። አሁን እንግዲህ ያቀለጥነውን ዋክስ በእንደዚህ አይነት እቃ አዘጋጅተኗል። እንደዚህ አፉ ሾል ቢል ጥሩ ነው፣ ለመጨመሪያ እንዲመች ቆንጆ ነው። ስለዚህ ይህንን ቀስ እያለን እንጨምራለን በጥንቃቄ በእያንዳንዱ ቀዳዳ ላይ ይታያል ብዬ አስባለሁ። እንዴት ደር ምን ያህል ጊዜ ያስፈልገዋል? ይሄን ነው በራሱ ከጠበቅ ነው አንድ ሰዓትም ሊፈጅ ይችላል። ምክንያቱ ምንድነው? አልሚኒየም ያለበትን ኮንዲሽን አዳፕት የሚያደርግ ማቴሪያል ነው። ለምሳሌ ሙቅ ውስጥ ብትከተው ቶሎ ሙቅ ይሆናል። ቀዝቃዛ ባገኝ ቶሎ ቀዝቃዛ ይሆናል። ስለዚህ አሁን እቺን ሰጠ ነው ማለት ውስጡ እሳት እያያዘ ነው የሚመጣው ሙቅ ነው የሚሆነው። ስለዚህ ማቀዝቀዣ ነገር ካልሰጠ ነው ሻማው ሲቀዘቅስ ሳይሆን አንድ ሰዓት የሚፈጀው አልሚኒየሙ ሲቀዘቅስ፣ መልሱ አንድ ሰዓት ሊፈጅ ይችላል። ስለዚህ ምን እናረጋለን? እቹ ሳፋ ላይ ውሃ እንሰጠዋለን መልስ። ስለዚህ ቀዝቃዛ ሲያገኝ ቶሎ ብሎ ደግሞ ወደ ቀዝቃዛ ስለሚመለስ የዛን ጊዜ እንግዲህ በሀያ ደቂቃ ውስጥ መውጣት ይችላል ማለት ነው። መሰጠት ያለበት እዚህ ድረስ ነው። ያው እንግዲህ አሁን ያለን የሳፋ መጠን ከሰጠኑ ስለሚያፈስን የተው ድረስ ቢያገኘው ጥሩ ሙሉ ለሙሉ እንዲቀዘቅዝ ማለት ነው። አሁን ለምን ያህል ደቂቃ መቆየት ያለብን? ማክሲመም ሀያ ደቂቃ ከዛ በላይ ፍጭ ሲሰራበት ሲውል ደግሞ ውሃውም ትንሽ የመሞቅ ባህሪ ካለው በረዶ መጨመር ይቻላል አይውላል። ምክንያቱም ራሱን ውሃ ስለሆነ ደጋግመን የምንጠቀመው የዚህን ሙቀቱ ወደራሱ እየወሰደ በሄደ ቁጥር ውሃው ትንሽ የመሞቅ ባህሪ ስለሚያመጣ ያኔ በረዶ ነገር መጨመር ይቻላል። ስለዚህ ትንሽ እንጠብቅና እናወጣዋል። እዚህ ስራ ላይ ለሚሰማሩ ደመኞች ሙሉ ካልኩሌሽኑ ትርፋቸው ምን ያህል እንደሆነ ለማወቅ ያክል በአንድ ክር ምን ያህል ሻማ ለመስራት የሚችለው አንድ ክር የሚባለው እንግዲህ ይሄ ነው ወደ ሁለት ነጥብ ሰባት ኪሎ አካባቢ ይሆናል። ዋጋው 1200 ብር ነው። እስከ አስር ካርቶን አካባቢ ይሰራል የሚባለው። አስር ካርቶን ማለት አንድ ካርቶን የሚባለው በሻማ 25 ኪሎ ነው። አስር ካርቶን ይሰራል የሚባለው 25 ኪሎ ወደ 730 ሻማ አካባቢ ያወጣል። 7310 7300 ማለት ነው። ስለዚህ 1200 ብር የገዛው ክር ለ7300 ሻማ ሲካፈል፣ 15 ሳንቲም ራሱ አይመጣም። በአንዱ አክስ ነው የምንሰራው፣ 25 ኬጂ ዋክስ። ስለዚህ ከሱ እንነሳ፣ 25 ኬጂ ዋክስ 7900 ብር ነው። ሁሉ ላይ መርካቶ የሚሸጠው 730 ሻማ ያውጣል። እንግዲህ ተመልካቾች ካልኩሌተር ይዘው ይከታተሉ። እኔ በቃ ስለማቀው ለማቆ ዝም ብዬ ልንገራቸው። 730 ሻማ ያውጣል። ከዛ ደግሞ ቀጣዩ ወጪ ይሄ ነው። ሻማ ላይ ቅድም እንደተባባል ነው። ዋክሱ አለች፣ ክሩ አለ፣ ካርቶን አለ። ሶስቱ ናቸው የሚገዙት። ይሄንን ግን ቅድም አሁን ባልነው ምክንያት አንከተውም ወጪ ውስጥ ብዙ አለ 15 ሳንቲም ስለሚመጣ ዘለም ዋና ዋጪዎቹ ዋክስ እና ካርቶን ናቸው። አሁን የእጄ ላይ ይዤ የምታየው ካርቶን ከአራት ብር 50 እስከ 5 ብር ይሰራል። አራት ብር 50 ተሰራ ማለት ለአንድ ሻማ ወደ 60 ሳንቲም 50 ሳንቲም አካባቢ ነው የምናወጣው። 8 አር የሚይዘው ውስጡ ከዚህ አራት 50 ለ8 ነው የሚያካፍሉት። ስለዚህ ለአንድ ካርቶን ለአንድ ለ25 ኬጂ ዋክስ ወደ 91 ፍሬ ካርቶን ይጠቀማሉ። እንደዚህ አይነት ከዛ ደግሞ ትልቁ አለ። እነዚህንም የሚይዝ ደግሞ አለ። እሱን ደግሞ ሶስት ፍሬ ይጠቀማሉ። እዚህ ካርቶን ለተባለ ውጪ እስከ 500 ብር ያወጣሉ። ለዋክሱ ደግሞ ቅድም ስንት አወጥተዋል? 7900 በቻይና ነው የምሰራል። ቻይና እና ኢራን የሚባለው ዋክስ አለ። የኢራኑ ያው ትንሽ ደከም ያለ ነው፣ ብቻውን የሚሰራበት አይደለም። ግን መቀላቀል ይቻላል። እዚህ ጋር ሂሳብ ስንሰራ ግን በከፍተኛው ንስራ። ስለዚህ 7900 ዋክሱ አለ፣ ይሄ 500 ብር አለ፣ ካርቶን እና ዋክስ አለ። አንድ ላይ ስንት ይመጣል? 7900 እና 500 8400። አራት መቶ ነው ያ። እዚህ ወጪ ይሄ ነው የትራንስፖርት፣ ኤሌክትሪክ በ13 ብር እንኳን ብንይዘው 730 ሻማ በ13 ብር 9000 ምናምን ብር አካባቢ ይመጣል 7900 ዋክስ አለ ካርቶን 500 አንድ ላይ 8400 መጣ የሰራነው ሻማ 730 ነው በ13 ብር ብናስረክበው 9490 ብር ይመጣል የቅድሙን 8400 ብር እንቀንሷል 1090 ብር መጣ ማለት ነው አሁን እቺ 90 ብሩን ቅድም ላልናት ወጪ ይመታው እንችላለን ለምሳሌ ትራንስፖርት አለቃው ሲመጣ ሌላ ደግሞ በስቶፍ ከሆነ የምናቀልጠው ዋክሱን የኤሌክትሪክ ወጪ አለ። ስለዚህ ከአንድ ካርቶን ላይ ዘጠና ብር ብንሰጠው፣ በወር ሀያ ካርቶን ብንጠቀም በወር ማለት በሰላሳው ቀን ሀያ ካርቶን ብንሰራ በሀያ ካርቶን በዘጠና ብር ወደ ሺህ ስምንት አካባቢ ነው። ስለዚህ ይሄ የትራንስፖርት ምናምን ውጪ በበቂው ይሸፍናል። ስለዚህ ከአንድ ዋክስ ላይ ቅድም ስንት አግኝተናል? አንድ ሺህ ዘጠና ብር አግኝተናል። ዘጠናውን ስንቶ አንድ ሺህ ብር ማለት ነው ከአንድ ዋክስ የምናገኘው። ስለዚህ ከውጪ ቀሪያችን የሚሆነው አንድ ሺህ ብር ማለት ነው። ያ ማለት የቀን ስራ ነው። በዚህ ሞልድ ለምሳሌ 25 ኪሎ በአምስት ሰዓት ተኩል በስድስት ሰዓት ማለቅ ይችላል። ዝቅ ካረግናቸው ሞልዶቹን አሁን በ34 ብንሄድ ደግሞ ሙሉ ቀን ይፈጃል። ወደ ወደ 18ቷ ከመጣን ደግሞ ሁለት ቀን ይፈጃል። ሞልድ ሲበዛ ጊዜ ነው የሚቆጥበው፣ ሞልዱ ሲያንስ ደግሞ ጊዜ ይሳፋል ማለት ነው። ኦኬ፣ ትርፋማ ነው ማለት ነው። ምንም ጥያቄ የለውም። በእርግጥ አንድ ቢዝነስ እኮ እድሜ ልካችንን ካወቅ ነው መቼ ስትርፋማ ሳይሆን ይህን ያል ጊዜ አይቆይም። አንተም ሆንክ ተመልካቾች እንግዲህ ሻማን በእድሜያቸው ልክ የሚያውቁት ይመስለኛል። ኢትዮጵያ ውስጥ እንግዲህ ጀማሪ የሚባለው የሻማ ድርጅት ሲልኮ ፋብሪካ ነው። ዌብሳይታቸው ላይ ገብተህ ብታየው ከ45 ዓመት በላይ ሆኗቸዋል ሻማ እያመረቱ ኢትዮጵያ ውስጥ መከፋፈል ከጀመሩ። ሌሎችም እናውቃቸው አሉ፣ እነ ብርሃን ሻማ አሉ። አሁን ደግሞ የመጡ ሀበሻ ሻማ፣ ፍቅር ሻማ ራሻማ የሚባሉ አሉ የሚታወቁ። እነዚህ ሁሉ ገበያው ላይ ስቴብል ሆነው እየሰሩ ስለዚህ፣ መቼም ትርፍ ባይኖረው ማንም ጊዜ ማቃጠል የሚፈልግ ያለ አይመስለኝም። ኢንፋክት ቢዝነሱ ዋናው ነገር አሰራር ነውና ኔትወርክ ማወቅ ነው፣ አሰራር ነው። ተረካቢም ያስፈልጋል። ከሁሉ ከሁሉ ግን በታዘዝክ ሰዓት ማቅረብ አለብክ። ተረካቢ አግኝቼ ይህን ያለ አምጣ ሲለኝ ቆይ ነገ ቆይ ዛሬ ካልኩት፣ በጣም ብዙ አማራጮች አሉት። አሰራሩ እንደምታየው ቀላል ስለሆነ ሁሉም ሰው ይሰራዋል። ስለዚህ ወደ አማራጭ ይፈልጋል ማለት ነው። በታዘዝክ ሰዓት ማቅረብ ከቻልክ ብዛት መስራት ከቻልክ ምንም ጥያቄ የለም፣ አዋጭ ነው። ቶሎ አላቂ ነገሮች ናቸው ደሞ እነዚህ ነው ሻማ፣ ልክ እንደነፌስታል አጃክስ፣ ቆሎ ምናምን። ይሄ ገዝተሃቸው ይሄ እንደ ንብረት የማታስቀምጣቸው ነገሮች ናቸው። ተጠቅመሃቸው ቶሎ ቶሎ የሚያልቁ ነገሮች ስለሆኑ፣ ሌላው ግን የዚህኛው ስራ አድቫንቴጁ ቅድም እንደጠቀስኩት አይነት እቃዎች ነው። ብራንድ ያለው እቃ እንትን ምርት አይደለም። ለምሳሌ አንድ ሰው ሱቅ ሄዶ ሻማ ሲገዛ እንትን ሻማ በእንትን ካርቶን ውስጥ ምናምን ብሎ እንደ ቅባት እንደ ምናምን ስም ጠርቶ አይገዛም። ብራንድ ጠርቶ ኤክስፓየር ዴት ታይቶ የሚገዛው እቃ ነው። ፐርፖዙም ሄዶ ለማንደድ ለመቃጠል ለሚቃጠል ነገር ስለሆነ ሰው ተጨናንቆ የሚገዛው ነገር ስላልሆነ አንተም ስትሰራው ንጹህ ነገር ተጠቀም፣ በተባልክበት ሰት አቅርብ፣ የሚሄድ እቃ ነው። ምን ችግር የለም። ሻማው አሁን ዝግጁ ነው። አንድ አስራ አምስት ደቂቃ ደቂቃ ጠብቀናል። ስለዚህ መውጣት ይችላል ማለት ነው። ስናወጣ ከዚህ ጋርና ከስር ነው ክር የምንቆርጠው። ከስር ማለት የትኛው ነው? ክሩን እየጠመጠምን ስንሄድ ከስር የተው ናቸው ክሮች አሉ። ያ ማለት እዚህ ጋር ያሉት ክሮች መለናያቸው እነዚህ መሀል ለመሀል የሚቆረጡት። በዚህ በኩል አንድ ሻማ ይዟል፣ በዚህ በኩል አንድ ሻማ ይዟል። በነገራችን ላይ ይህንን ቂጡ ነው፣ ይህን ደግሞ ጫፉ። የሚበራው በዚህ ስለሆነ ይሄ ቂጡ ነው። ከስር ከስር ነው የምንቆርጣት ይችል ቅድም እንደተባባል ነው። እቺን እናነሳታለን በቻክቪላ ቲጡ ፍላት። እንዲሁ አንዳንዴ ለማስቀምጥ የሚያስቸግሩ ሻማዎች አሉ አአ ያው ሱሱ እንግዲህ ዝም ብሎ ብድግ ተብሎ የተነሳ ሻማ ነው የሚሆነው። ግን ያው ራሱ ሻማውን አፍሳበት ማጣበቅ ትችላለህ። እሺ ነው ነው ያ ሁሉ ዝግ ክፍቶቹ እንግዲህ አልተሞሉት ናቸው። እንደዚህ ውሃ የሚለቁት እቺ መዘፍዘፊዋን እንግዲህ ቀስ ብለ ታነሳልኛል። የጉልበት ስራ ሰጠዋችሁ ዛሬ እኔ ዝራ ይልቀጥላል። አህ እሺ፣ ግራና ቀኝ ያለው ይፈታል። እሺ፣ ችኛዋና ችኛዋ ትፈታለች። አሁን እኛ ሻማውን የሰራነው በዚህ ጋር ስለሆነ በዚህ ጋር ብቻ እንክፈተው። እሺ፣ እንደዚህ ሲከፈት አራት ሻማን የሰራ ነው። አራት ሻማ እንደዚህ ተኝቶ ይጠብቀናል ማለት ነው። ቅድም ያልኩት ቂጡ ጋር የሚቆረጠው ክር ይሄ ነው። እኔ አሁን ቅድም ያልቆረጥኩ ትንሽ ነው የሰራሁት ብዬ ነው አራት ፍሬ ነው። እነሱ ግን ሙሉን ሲሰሩት ቢቆርጡት ጥሩ ነው፣ ሌላ ስራ ከሚጨምርባቸው ብቻ። አሁን አነስተኛ ስለሆነች ይኸው እዚሁ ላይ መቁረጥ እችላለሁ። እነዚህ ይመስላሉ እንግዲህ አራት ሻማ ማለት ነው። አስራ አምስት ደቂቃ ውስጥ ይህንን ሻማ ሙሉውን ቢሆን ይህን ነበር የሚፈጀው። ተመሳሳይ ነው፣ ብዙ ለውጥ የለውም። ለዚህ ነው አደለ፣ ባለ ትልቅ ሞልድ ያለበትን መግዛት የሚመረጠው ቢቻል ጊዜ ለመቆጠብ። ግን ደግሞ ከዋጋው አንጻር አቅም ካልቻለ ግዴታ እስኪችል ቁጭ ብሎ ከመጠበቅ ባለችው በአነስተኛ ይጀመርና ና ወደ ገበያ በስፋት ማውጣት ይቻላል። እንዲሁ ቀጥታ ካርቶን ላይ ያስገብተን መሸጥ ነው። በቃ በቃ፣ አለቀ። አሁን ይሄ የቅድሙ ካርቶ ችትን ተዘጋጅሽ ካርቶናለች እዚህ ስምንት ነው የምትይዘው። ቅድም የሰራናቸው ማለት ነው። እንደዚህ ይዛል፣ ታሸጋል። ይሄ እዚህ ይገባል፣ አለቀ። ስምንት ሻማ ካርቱ የሚገርም ስራ ነው። ይሄንን ይመስላል ማለት ነው። ሌላ የቀረ ነገር ምን አለ? ምንም የቀረ ነገር የለም። በቃ ከዚህ በኋላ እንግዲህ ወስዶ መሸጥ። የማሽኖቹ ዋጋቸው ደግሞ ምን እንደሚመስል አሁን ትነግረኛለህ? የውጭም የሀገር ውስጥ እሺ። የሀገር ውስጥ እዚህ ጋር ያሉት ሁለት ናቸው። የመጀመሪያው ከፍ የሚለው 34 ነው። እሱ ከኛ ጋር ከነ ጥሬቃው እስከ 52 ሺህ ብር ያልቃል። ጥሬቃው ማለት ዋክስ፣ ክር፣ ካርቶን አንድ ላይ በ52 ሺህ ብር ያልቃል። ይቺኛዋ ደግሞ 18 ናት፣ እቺም ከነ ጥሬ እቃዋ በ35000 ብር ታልቃለች። ወደ ውጩ ደግሞ ስንመጣ ይሄ ደግሞ 52 ነው የሚሰራው። ይሄ ደግሞ ከጥሬ እቃው ጋር አንድ ላይ 92000 ብር ድረስ ያልቃል። ክብደታቸው ምን ያህል ነው? ምናልባት ከቦታ ለቦታ ለመንቀሳቀስ ክብደቱ ማተሪ ያረጋል። 10 እቺኛዋ ወደ 10 ኬጅ አካባቢ ነች። እነዚህ ሁለቱ 15 ነው፣ 15 ኬጅ። አሁን የጠራናቸው ዋጋዎች እንዳሉ ሆኖ እንደ ሰዎቹ ግን አመጣት አስተያየት የምናደርግበት ጊዜ ይኖራል። ለምሳሌ አንድ ሰው ይሄን ለመግዛት ይሄን ለመስራት ብሎ ጫፍ ከምንላቸው ከተማዎች ራቅ ካሉ ቦታዎች ለምሳሌ ከጎንደር አንድ ሰው ቢመጣ ትራንስፖርቱን በደንብ አስተያየት እናደርግለታለን። አሰራሩን ለማሳየት ሳምፕል እንዴት ነው የምታረጉት? በጣም ግራ የሚያጋባው ከሆነ እንደዚህ ፕራክቲካል እንሰራለን። ካልሆነ ግን አሁን እንደዚህ ካንተ ጋር የመገናኘታችን አንዱ ምክንያትም ይሄ ነው። ይሄንን አይቷርልም የሚመጣው። ስለዚህ እዚያ ላይ በደንብ ግልጽ አድርገን ለማሳየት አሁን ሞክረናል። ይሄ ካልገባው ግን ያው እዚህ ሲመጣ ደግሞ እናሳያለን። አቤሌ ለሰጥተኸኝ ሰፋ ያለ ማብራሪያ በተመልካቾች በጣም አመሰግናለሁኝ። ቴንክ ሶ ማች። እኔም አመሰግናለሁ። እንግዲያውስ ተመልካቾችን በዛሬው ዝግጅታችን ሻማ በተግባር እየሰራን አሳይተናቸዋል። በቀጣይ ደግሞ በሌላ ቢዝነስ ሀሳብ የምንገናኝ ይሆናል። እስከዛው የሳምንት ሰው ይበለን። ቴንክ ሶ